ሰላም እንዴት ናችሁ? ቤተሰብ ሰላም፣ ሰላም

ከዛም የሚያቃጥል ቃሪያ እና ደግሞ ይሄ ቀዝቃዛው ቃሪያ እንጨምራለን። መጨረሻ ላይ ነው የምናደርገው። ይሄኛው ያኛው ደግሞ የሚያጣጥሙ ቃሪያ ነው ጨምረናል። ሲፈላ ጨው እና

ነጭ ሩዛችን እንደዚህ ሆኖ ደርሷል። መጨለፍ ብቻ ነው የሚቀረው። በዚህ ነው የሚበሉት። ስጋው ማብራቱ ነው። እንዲ ነጭ አይመስልም። ሩዛችን ደረሰ ደረሰ።